አዳ እንዴት ነበር? ቆንጆ ነበር። አሁንም የፍለጥሽ አለቀቀሽ? አሁንም ካለቀቀሽ ሆ ሆነ ችግር አለ ማለት ነው። አረ ለቆኛል። ሁሌም እኳ አልሞ ነበር ከአንተ ጎን ሆነ መቃቱ። ታዲያ እኮ ይሄ ህልምሽ አሁንም ይሆናል፣ አንድም ነገር ሳይቀር ነው። እኔም አልሜ ነው እየኖርኩ ያለሁት። እሺ ምቁርስ ምንም አልፈልግም። እንደ ግዛን እየመጣሁ ነው ብላኛለች። ሰላም ጤና ይስጥልኝ። ውድና የተከበራቸው ተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ጽናት ድራማን በክፍል ስልሳ ሁለት ይዘን መተናል። እንደምናውቀው እንግዲህ ጽናትና ኪራ ታርቀው ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። አቤት ፍቅር ሚዛኑ ሲደፋ እንዴት አባቱ እንደሚያምር። እናም እንግዲህ በጽናትና በኪራ የተደሰታችሁ ውድና የተከበራችሁ አድማጭ ተመልካቾች ደስታችሁን በኮመንት ግለጹ ማለት ነው። ጽናትና ኪራ የጦፈ ፍቅር ላይ ይገኛሉ። በጣሙን ደስ ተሰኝተዋል። አሪፍ ጊዜም እያሳለፉ ነው። እናም እንግዲህ ይህንን የተደሰተበትን ነገር እንግዲህ ኪራ ለናሆም ይነግረዋል ማለት ነው። ናሆም እንግዲህ ብራምባ ብሎ ዘፍኖላቸዋል ማለት ነው። እናም እንግዲህ ኪራ በህይወቴ እንደዛሬ ዛሬ ተደስቻ አላቅም በማለትም እንግዲህ ደስታውን ለናሆም ገልጾለታል። ናሆም እጅግ በጣም ተደስቶ እንግዲህ ብራምባ በማለት እንግዲህ አዜመላቸው የመላቸው ጽናትዬም በጣም ደስ ብሏታል። ከራሷም አልፋ አሁን ላይ እንግዲህ ለጓደኛዋ ለሰናይትም እያሰበችና የራሷን የሆነ ህይወት ወይንም ደግሞ የራሷ የምትለው ሰው እንዲኖራት እንግዲህ መምከር አለብን በማለት መራዊትና ጽናት እየተመካከሩ ነው። እናም እንግዲህ ሰናይት ለወንዶቹ ጥሩ ፊት እንደማትሰጥና ለወንዶቹ ያላት አመለካከት ፊቷን አባ ኮስኳሴ እንደምታደርገውም ፊቴን ኮሶ ነው የማደርግባቸው ወንዶቹ እንዳይቀርቡኝ በማለትም ስትናገር ነበረ። እናንተ የማታውቁት ህይወት አለ። እኔና እህቴ በጣም ተሰቃይተናል። በማለት እንግዲህ በእህቷ ላይ እየደረሰባትን ብዙ መከራና ችግሮችን ሰናይት ተጽዕኖ ጥሎባት ወንዶችን ለመቅረብ የራሷ የሆነ ሰው እንዲኖራት ብትፈልግም ግን በጣም እንደምትፈራ ከራሷም ጋር ንግግር ስታደርግ አስተውለናል፣ ተመልክተናል ማለት ነው። ሰናይትን የእህቷ የባል ቤተሰብ እንግዲህ እጅግ በጣም እየረበሿት ይገኛሉ። እህትሽን እናጠቃታለን፣ እንገላታለን፣ ጥሩ ሰው ጓደኛ መስለን ቀርበን ሕይወቷን እናጠፋለን እያሉም በተደጋጋሚ ስልክ እየደወሉባት መቀመጫና መኖሪያ አሳጥተዋታል። ሰኒ እጅግ በጣም ተማራለች። መናገር ሳትፈልግ ግን ነገራቶቹ ከአቅሟ በላይ ሲሆኑ መናገር ጀምራለች፣ ለጽናት ማለት ነው። ይህንን የሰማችው ጽናት እጅግ በጣም ሲያሳስባት ነበረ። እናም እንግዲህ እህትየዋ ሰዎችን እንዳታቀርባቸው መምከር አለብሽ፣ መጠንቀቅ አለባት እህትሽ በማለትም እንግዲህ ጽናትዬ ምክሯን ለገሰች ለሰኒ እናም እንግዲህ በሌላ በኩል ደግሞ የናሆም እናት በድጋሚ ተከስታ ነበረ። እናም እንግዲህ ሴቶችንም ወንዶችንም ሰብሰብ አድርጋ እንግዲህ የእናትነት ምክሯን የሚጠቅማቸውን ነገሮች ለገስ አድርጋቸዋለች ከህይወት ኤክስፔሪያንሷ ማለት ነው። እናም እንግዲህ ሁሉም በጣም ተደስተዋል። ሰናይትም እንግዲህ ህይወት የሚናፍቃት ሰውነችና የናሆም እናቴ የመከረቻትን ምክር እንግዲህ በደንብ አርጋ ስታደምጥም ነበረ። እንዲሁም እንግዲህ ጽናትዬም እጅጉን በጣም እንግዲህ ጆሮ ሰታ ስታዳምጣት ነበረ። እናም እንግዲህ በጣም ጥሩ ምክር ለግሳቸዋል። ጊዜያቸውን ማባከን እንዳለባቸው፣ ልጅ በልጅነት መውለድ እንዳለባቸው፣ ህይወታቸውን በደንብ አርገው አጣፍጠው መኖር እንዳለባቸው እንግዲህ ካላት ተሞክሮ ለልጆቿ እንግዲህ አካፍላለች የናሆም እናት። እናም እንግዲህ በጣም ደስ የሚልና አሪፍ ጊዜም አሳልፈዋል። ያንን ያዩት እንግዲህ ሰናይትና ጽናት

ዜና ተቋቁሞ ችለው እንግዲህ በስተመጨረሻም አንድ ላይ ሆነዋል ማለት ነው። እና በጣም ነው ደስ የሚለው እንግዲህ በጽናትና በኪራ አንድ ላይ መሆን የተደሰታችሁ አድማጭ ተመልካቾች በኮመንት ደስታችሁን ግለጹ ማለት ነው። እናም እንግዲህ ከዚህ በኋላ ያው ለቤተሰብ መናገር ብቻ ነው የቀራቸው፣ እነሱ ግን ፍቅራቸውን ማጣጣም ጀምረዋል ማለት ነው። እናም እንግዲህ ኪራም በአሁን ሰዓት በጣም ደስ ተሰኝቷል ማለት ነው። እንግዲህ ሐኒ መታ አንዳንድ ነገሮችን ከሷ ተሞክሮ ስታጋራት ነበረ ለጽናት ማለት ነው። ምክንያቱም ሀኒና የሚያመሳስል የህይወት ታሪክ አላቸው። እናም እንግዲህ ኪራ የሀብታም ልጅ ነው። እንዱም ደግሞ የሀኒ ባለቤትም እንግዲህ ያው ሀብታም ከሚባሉት እንግዲህ የተገኘ ሰው ነው እና እናም እንግዲህ ፍቅር ያሸንፋል በሚለው እንግዲህ ሀኒ ከባለቤቷ ጋር ምንም ነገር ሳይኖራት እንግዲህ ከሱ ጋር መኖር እንደቻለች እንግዲህ የጫጉላሽርሽር መጨረሻ ጊዜ ከቤተሰቦች ጋር ንዲ ባለቤት ወዶ እንዲሁም እንግዲህ የጫጉላሽርሽር ጽናት ማበረታቻ የሚሆን ምክርም ለግሳታለች ማለት ነው እናም ጽናትም እንግዲህ ከዚህ በኋላ እንግዲህ ለኪራ ጥሩ የሆነ ጊዜ መስጠት እንዳለባት እና ኪራ በሚፈልገው አይነት መንገድ እንግዲህ መጓዝ እንደምትፈልግ ወስና ጨርሳ እንግዲህ ፍቅሯን እያጣጣመች ትገኛለች ማለት ነው። እናም እንግዲህ ናሆም እና መራዊትም በጣም ደስ የሚል የፍቅር ጊዜ እያሳለፉ ነው። እንግዲህ እና አሁን መራዊትን እጅግ በጣም እየተንከባከባት ይገኛል። እና እንደውም ዛሬ እያጎራረሳት ሁሉ እንድትወፍሪልኝ ምናምን እያለ በቃ አይኗን አይን አይኗን በስስት እየተመለከተ ተመልክተናል ማለት ነው። መራዊት በጣም ደስ ተሰኝታለች። በቃ እኔ ሁሌ ጠዋትና ማታ ፍቅር እየተመገብኩኝ እጅግ በጣም ደስ ተሰኝቻለሁ በማለትም እንግዲህ ለሰናይትም ስታጋራት ተመልክተናል። ሰናይትም እንግዲህ የራሷ የሆነ ላይፍ ወይንም ደግሞ የራሷ የሆነ ሰው እንዲኖራት እንግዲህ በምክር እናግዛታለን በማለት እንግዲህ ጽናትና መራዊትም ሰናይትን አስበዋታል ማለት ነው። እናም እንግዲህ የዛሬው የዛሬው የጽናት ድራማ እንግዲህ ጽናትና መራዊት እጅግ በጣም ደስ ብሏቸዋል። እንግዲህ አዲስ ላይፋቸውን ስለጀመሩ ማለት ነው። ሰኒ ደግሞ እንግዲህ በእህቷ ምክንያት እንግዲህ በሚመጣባት የስልክ መደወል እንግዲህ ሰላማት ተንስቶ ተበጥብጣ ትታያለች ማለት ነው። እጅጉን በጣም ተከፍታለች ማለት ነው። በእንደዛ እንዳለ እንግዲህ አይተናል ማለት ነው። ክፍል ስልሳ ሁለትም ማለት ነው። ሀኒም ደግሞ እንግዲህ ባለቤቴን ማስደሰት አለብኝ ብዙ ዋጋ የከፈለልኝ ከቤተሰቦቹ ከስራው ሁሉን ነገር ትቶ እኔን መርጦ እንግዲህ የልቡ ንግሥት አድርጎ እስካኖሬ ድረስ እንግዲህ እኔም ደግሞ የሱን የልቡን መሻት ማሟላት አለብኝ በማለት እንግዲህ ልጅ እንዴት ማምጣት እንዳለብኝ እንግዲህ ምርመራም አደርጋለሁ። ወደ እሱ ጠቅልዬም ልሄድ ነው በማለት እንግዲህ ለጓደኛዋ ለጽናት አስጠንቅቃ ስታወራትም ለጽናትም ደግሞ ጥሩ የሆነ ትምህርት እንድትቀስምም አድርጋታለች ማለት ነው። እናም እንግዲህ ምንም እንኳን የሰው ሀገር ቢከብድም ለመሄድ ነገር ግን ከምትወጁ ሰው ጋር ለመኖር ደግሞ ምንም አይነት ቻይሌንጅ አይሆንብሽም በማለትም እንግዲህ ለጽናት ስትነግራት ነበረ ሀኒ ማለት ነው። እናም እንግዲህ ባለቤቷን ተከትላ ሀኒ ከሀገር ውጭ እንደምትኖር እንግዲህ ለጽናት ስትነግራት ነበረ ማለት ነው። አድማጭና ተመልካቾቼ ውድ ቤተሰብ ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ፣ ይቸር ሰንብቱ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ አይረሳ ማለት ነው። ጥሩ ነገር የተማማርንበት እንገኛለን።